ሰላም ተመልካቾቻችን እንደምሰነበታችሁ፣ እንዴት ናችሁ? እንደምንከረማችሁ አስቁም ከበርናባስ ጋር እናንተን ዘና ፈታ ሊያደርግ ዝግጅቱን በሙሉ አጠናቆ ወደ እናንተ ሊደርስ ነው። እንደተለመደው አስቁም ከበርናባስ ጋር የአዲስ አበባ ከተማ ነዋሪዎችን ተማሪ፣ ሰራተኛ፣ ወጣት፣ ሽማግሌ ሳይል ያገኛቸውን በሙሉ እያስቆመ አዝናኝና አስተማሪ ሆኑ ጥያቄዎችንም ጠይቋል። በዛሬው ደግሞ ሌላ ርዕሰ ጉዳይ ይዘን መጥተናል። ለማንኛውም ከፕሮግራማችን ጋር አብራችሁ እንድትቆዩ ጋበዝን። ፕሮግራሙን አዘጋጅቼ የማቀርብላችሁ ደግሞ በርናባስ ሞላ ነኝ። አብራችሁን ቆዩ። ወደ መጀመሪያው ጥያቄ ላልፍ ነው። እንደተለመደው የመጀመሪያው ጥያቄ ቀለል ካለ ጥያቄ ነው የምንጀምረው። ከዛ በኋላ ዞሮ እየከረረ እየከረረ ሄዳል ማለት ነው። ስለዚህ የመጀመሪያው ጥያቄያችን የሚሆነው ማስተዋልን የሚጠይቅ ነገር ግን ቀለል ያለ ጥያቄ ነው። ስለዚህ አንድ ሰው ሻይ ሲጠጣ ከቀኝ ወደ ግራ ሲያማሰለ፣ ሌላኛው ደግሞ ተቃራኒውን አማሰለ። ለምን ይሆን ብለን ጠየቅናቸው። ልብ በሉ ማስተዋልን የሚጠይቅ ጥያቄ ነው። ብዙዎች መልሰውታል ነገር ግን የተሸወዱትም አለው ነገ ለማንኛውም የተሸወዱትንም የመለሱትንም ተከታትለን ተመልሰን እንገናኛለን አለሚቱና ፀሐይ የምትባል ሁለቱም ሻይ የጠጡ እሷኛዋ ከግራ ወደ ቀኝ አማሰለች ያቺኛዋ ደግሞ ከግራ ወደ ቀኝ ተቃራኒ ለምንድን ነው ምን ምን አልገባኝም ጥያቄ ፊዚክስ እኮ አይደለም ጠይቀው ከግራ ወደ ቀኝ አማሰለች አንደኛዋ አንደኛዋ ደግሞ ከቀኝ ወደ ግራ ለምን ይመስልሻል አልማዝ ግራኝ ስለሆነች የሚያማስሉት ስኳሩን ለማሟሟት ሁለቱም ሁለቱም ምንም ነገር የለውም ለምንድ ነው ለፊደል ነው ለፊደል ነው ለፊደል ነው ለፊደል ነው ምናልባት ግራ እና ቀኝ ሊሆን ይችላል አንደኛዋ ግራኝ ትሆናለች እሷ ከግራ ወደ ቀኝ ያማሰለችው እሱ እሷ ደግሞ ተቃራኒ ያማሰለችው እኮ ለምን? አቀማመጣቸው የተለያዩ። ኖ ኖ ኖ ኖ ሻይ ሲማሰል ነው ስኳር ለማሟሟት ና ስኳር አሁንም መጠየቃችንን አላቆምንም። በቀጣይ የጠየቅናቸው ጥያቄ ደግሞ የሀገራትን በተመለከተ ነው። ስለዚህ አሁንም እንደነገርኳችሁ ማስተዋልን የሚጠይቁ ጥያቄዎች ናቸው የምጠይቃቸው ጥያቄዎች። ስለዚህ ከሀገረ ማርያም እስከ ቡሉ ሆራ ያለው ኪሎ ሜትር ስንት ነው ብዬ ጠየቅኋቸው። ለብ በሉ ማስተዋልን የሚጠይቁ ጥያቄዎች ናቸው። መልሱ ግን ለእናንተ ልንገራችሁ መሰለኝ፣ ስንመለስ ሀገረ ማርያም እስከ ቡሉ ሆራ ያለው ኪሎ ሜትር ስንት ነው ብለት ገምታል

ጥሩ ነው እዛ አካባቢ ነው እንጃ 50 50 ከቡሪ ሆራ እስከ አገረ ማርያም ያለው ኪሎ ሜትር ስንት ነው ብዬ የጠየኳቸው እንደዚህ መልሰውልኛል በነገራችን ላይ ቡሊ ሆራም እንዲሁም ደሞ ሀገረ ማርያም ተመሳሳይ ናቸው። ሁለቱም በአንድ ሁለት ወይም ሶስት አራት መጠሪያ ሊኖሩ ይችላል። አንድ ሀገር ልክ እንደዛው ነው። ቡሊ ሆራም ወይም ደግሞ ሀገረ ማርያም አንድ ሀገር ነው። አሁንም እንደዚህ አይነት ጥያቄዎችን መጠየቃችንን አላቆምንም። በቀጣይ የጠየኳቸው ደግሞ አሰበ ተፈሪና ጭሮ ስንት ኪሎ ሜትር ነው? ልብ በሉ ለናንተ ነው የምነግራችሁ። ሁለቱም አንድ አገር ናቸው። ነገር ግን ስንት ኪሎ ሜትር ናቸው ብዬ ስጠይቃቸው፣ ስንት ኪሎ ሜትር ይሆናል ብዬ ስጠይቃቸው፣ እነርሱም እንደዚህ ብለው መለሱልኝ። አሰብ ተፈሪ እስከ ጭሮ ያለውስ ከምን የት? ከአሰብ ተፈሪ እስከ ጭሮ ያለው ስንት ይመስላል በኪሎ ሜትር? ሰሜን ነው፣ ሰሜን ነው። ኤርትራ ሜትር

አሁንም ቢሆን ከዚህ ሀገር እስከዚህ ሀገር ያለው ኪሎ ሜትር ስንት ነው ብለን መጠየቃችንን አላቀውምና፣ በቀጣይ ከዝዋይ እስከ ባቱ ያለው ኪሎ ሜትር ስንት ነው ብለን ጠይቀ ጠይቀናቸዋል አሁንም ልብ በሉ፣ ሁለቱም አንድ ሀገር ናቸው በተለያየ ስም ቢጠሩ ማለት ነው። ከዝዋይ እስከ ባቱ ያለውስ፣ ከዝዋይ እስከ ባቱ አኔንጃ አላቀውም። ዝዋይ ነው ቀዋለሁ፣ ባቱ አላቀውም

አረ፣ ዜሮ ኪሎ ሜትር አንድ ናቸው፣ አንድ ናቸው። ዜሮ ኪሎ ሜትር አንድ ናቸው፣ አንድ ናቸው። በቀጣይ የጠየኳቸው ሁለት ጥያቄዎች ግን ያቀታቸዋል ወይም ደግሞ ቶሎ የመልሱ ተለብ ገምቼ ነበር፣ ነገር ግን አሁንም ያልመለሱት ሰዎች አሉ። ከደብረ ዘይት እስከ ቢሾፍቱ ያለው ኪሎ ሜትር ስንት ነው ብዬ ጠየኳቸው። ልብ በልሁ አሁንም የማስተዋል ጥያቄ ነው። እነርሱም መልሳቸውን እንዴ ብለው ሰጥተውኛል። ከቢሾፍቱ እስከ ደብረ ዘይትስ? ከአዲስ አበባ እስከ አዲስ አበባ ማለት ነው ጥያቄው። አንድ አይደሉ እንዴ? አንድ ኪሎ ሜትር ሊሆን ይችላል። ከቢሾፍቱ ደብረ ዘይት ሶስት መቶ ሜትር። አንድ ሀገር ነው ቢሾፍቱና ደብረ ዘይት። ስንት ይሆናሉ ብለህ ትገምታለህ? አይ ዜሮ ነው። አዳማስ አንድ ናቸው። ጥያቄ ግን ብዙዎች ይሳሳቷል ብዬ አልጠበኩም የነበር ከአዳማስ ከናዝሬት ያለው ኪሎ ስንት ነው ብዬ ጠየቅኳቸው። ለብበሉ ከአዳማ እስከ ናዝሬት ነው ያልኳቸው። መቶ ሰላሳ ሀምሳ ያለኝ ሁሉ አሉ። ለማንኛውም መልሳቸውን እናየው። እናንተን ባላችሁበት ሆናችሁ ፈታ በሉበት። ከአዳማ ናዝሬት ስንት ይመስላል? ከአዳማ ከአዳማ ናዝሬት ስንት ሰላሳ ኪሎ ሜትር ከአዳማ ናዝሬት ስንት ነው ሰላሳ መቶ ሜትር ሰላሳ ግንመስር በጣም አለ። በቀጣይ የጠየኳቸው ጥያቄ ግን ትንሽ ወረድ ብዬ ወደ ሁለተኛ ክፍልና ሶስተኛ ክፍል የተማርናቸውን ጥያቄ ነው። ነገር ግን ብዙዎች ተወዛግበውበታል። ክረምት ላይ ፀሐይ በየት ወታ በየት ትገባለች ብዬ ጠየኳቸው። ክረምትም በጋም ያው ነው። ነገር ግን እነሱ ተወዛግበውበታል ትንሽ። ይሄ ማለት ነው ፀሐይ በክረምት ጊዜ በየት ወታ በየት ትገባለች ስል ጥያቄ ያቀረብኩላቸው፣ እነርሱም እንደዚህ ብለው መለሱልኝ። በምስራቅ ይወጣል መሰለኝ። በሰሜን ወጣ፣ በምዕራብ በሰሜን ወጣ፣ በምዕራብ ትገባለች። ፀሐይ ሴቷን ነው ግን ፀሐይ ሴቷን ነው ግን በምስራቅ ወጥቶ በምዕራብ ይገባል። በነገራችን ላይ ልጅ ያለው ብዙ ጊዜ የሚያወዛግበኝ ነገር እንቁላል ፍራፍሬ ነው ወይስ አትክልት ነው የሚል ጥያቄ ብዙ ጊዜ ግራ ያጋባኛል። ይህንን ጥያቄ ታዲያ የአዲስ አበባ ከተማ ነዋሪዎችን አስቆሜ እንቁላል ፍራፍሬ ነው ወይስ አትክልት ከየትኛው ነው የሚመደብ ስላቸው ጠየኳቸው። እነርሱም እንደዚህ ብለው መልሱልኝ። አይ ፍራፍሬም አትክልትም አለን። እንቁላል እንቁላል ነው። እንቁላል እንቁላል ነው፣ ራሱን ይችላል እንቁላል ሊሆን አይችልም። አትክልትም ፍራፍሬ ነው ነው አትክልት ማለት እስኪ ቆይ እነ ብርቱካን ምናምን አልናቸው። እንቁላል ፍራፍሬ ይልን ከየትኛው ነው የምትመድበው? አይ ጾም ስላለው ያው ከስጋ ነው የምመድበው። ስጋ ነው የሚባለው አንዱ ነው ምግብ ነው ፍራፍሬ ነው ወይስ በቀጣይ የጠየኳቸው ጥያቄ ደግሞ የሳይንስን እውቀት የሚጠይቅ ጥያቄ ነው። ስለዚህ ግራቪቲ በምንድን ነው የሚለካ ስል ጠየኳቸው። በኪሎ በኪሎግራም በግራም ያለኝ ሁሉ አሉ። ለማንኛውም እናንተ ሞክሩት። ግራቪቲ በምንድን ነው የሚለካ? ብዙዎቻችሁ ታውቁታላችሁ እገምታለሁ? ለማንኛውም እነርሱ የሰጡትን መልስ ግን ተከታትለን ተመልሰን እንገናኛለን። በማስ በምን ማስ ግራቪቲ በምን በማስ ነው በማስ በማስ ነው በማስ ነው። ኧረ ልታስቅብኝ አውቀዋለሁ። አ ግራቪቲ ዘጠኝ ነጥብ ስምንት ግራቪቲ ግራቪቲ በኪሎ ግራም ነው እንጂ ግራቪቲ በኪሎግራም ከመሸግራም በግራም መሰረ ግራቪቲ በምንድን የሚለካ በግራበኪሎ ሜትር ሳይለካ በሴንቲ ሜትር ሳይለካ አይለካም። እርግጠኛ ነሽ? በሜትር በግራም በግምት ግራቪቲ በምንድን ነው የሚለካ ነው በግራም

እሱ የመሬት ስበት ስለሆነ በሜትር ፔር ሰከንድ ስኩዌር ነው። እሱ የመሬት ስበት ስለሆነ በሜትር ፔር ሰከንድ ስኩዌር ነው። የዛሬው አስቁም ከበርናባስ ጋር ይህንን ይመስል ነበር። በእርግጠኝነት ዘናፈታ እንዳላችሁበት። በሚቀጥለው ሳምንት ደግሞ በሌላ ርዕሰ ጉዳይ የአዲስ አበባ ከተማ ነዋሪዎችን አስቁመን እየጠየቅን እየተማርንበት ዘናፈታ እንላለን ከእናንተ ጋር ለማንኛውም በሚቀጥለው ሳምንት እንገናኝ ተባብለን ይኸው እዚሁ ቃል ተገባብተን እንለያያለን ለማንኛውም ፕሮግራሙን አዘጋጅቼ ያቀረብኩላችሁ በርናባስ ሞላ ነበርኩኝ በሚቀጥለው ሳምንት እስክንገናኝ ድረስ ግን ባላችሁበት ሰላም ሁሉ ተመኘውላችሁ ሰላም